ሰንደቅ የሀገር ምልክት ናት። በሰንደቅ አሻግረው እናት ሀገራቸውን ያዩ የኢትዮጵያ የቁርጥ ቀን ልጆችም የህይወት መስዋዕትነት ጭምር ከፍለው ዛሬ ላይ አድርሷታል። የዚች ሰንደቅ ከፍ ማለት የሀገር መሪን ሳይቀር የሰንደቅ ሲቃ ውስጥ እንዲገባና እንዲያነባም አድርጋለች። የሰንደቋ ከፍ ማለት የኢትዮጵያን ከፍታ ማሳያም ምልክት ነው። ይህች ሰንደቅ ከፍ እንድትል ደግሞ ጀግናው የሀገር መከላከያ ሰራዊት ከጥንት ጀምሮ በደሙና ባጥንቱ ዋጋ ከፍሎ እዚህ አድርሷታል። ይሄ ሬንጀር ስንለብስ ከምንም በላይ ክብር ለመስዋዕትነት የተዘጋጀ የተመረጠ ሰው ነው ማለት ነው። መከላከያ ከመጣንበት ጊዜ የተሻለ ቁመናና አስተሳሰብ የሀገር ፍቅር ውስጣችን ሰርጿል። ለሀገሬ ወታደር በሆንኩበት ሙያ የምችለውን ሁሉ አድርጌ ሀገሬን ለመጠበቅ ሞክራለሁ። ሁሉም በተመደበበት ቦታና ሙያ ሀገሩን ያገለግላል ብዬ አስባለሁ። የኢትዮጵያ ሰንደቅ ከፍ ብሎ ባለች የከፍታ በኢኮኖሚው ዘርፍ ኢትዮጵያ ትልቅ ምርታ ላይ የሚያሳርፋትን ስራ ህዳሴን ከማስመረቅ ጀምሮ በብዙ መልኮችም መገለጥ ጀምሯል። ይህ የኢትዮጵያ የከፍታ ማሳያ የሆነው እድገት አስተማማኝ በሆነ መልኩ ዘላቂ እንዲሆን ደግሞ በዘንድሮ የመስከረም ወር ብቻ ይፋ ያደረገቻቸው ግዙፍ ሜጋ ፕሮጀክቶች ማሳያ ናቸው። የኢትዮጵያ መከላከያ ሰራዊትም ኢትዮጵያ ከነበረችበት ድህነትና ስብራት ተስፈንጥራ እንድትነሳ የሚያደርጋትንም ስራ በቁርጠኝነት ያግዛል። አቅጣጫ ከዚህ ድህነቱ አረንቋ ውስጥ ዜጋ መውጣት አለበት፣ ኢትዮጵያ ከፍታ ላይ መድረስ አለበት የሚል ግልጽ የሆነ አቋምም ስላለ ያ ነው እየተደረገ ያለ። ከዛ አንጻር ነው በመንግስትም ትልልቅ ፕሮጀክቶች ስራ ላይ እየዋሉ ያሉ ማሳያ። በቅርቡ የህዳሴ ግድብም አይተናል፣ ትልልቅ ፕሮጀክቶች ተገንብተዋል። እነዚህ ደግሞ በውስጥ አቅም የተገነቡ ናቸው። ኢትዮጵያ እንደ ኢትዮጵያ አንድነትን ፈጥራ በውስጥ አቅም የገነባችው ግንብ ነው። ይሄ ደግሞ ማሳያ ነው የኢትዮጵያን አንድነት ብዙ ህብረ ብሔራዊነት እንዳለ ሁሉ ግን ማሳያው ግን አንድ የመሆኑ ይህን አንድነት ለማስቀጠልና የኢትዮጵያ ሉዓላዊነትን ከማረጋገጥ አልፎ በክብር ሰንደቋን ከፍ ለማድረግ የሰራዊቱ ከራስ በፊት ለህዝብና ለሀገር የሚለው መስዋዕትነትም አንዱ ማሳያ ነው። ከምንጊዜውም በላይ የሰራዊቱ ዝግጅነትና ቁርጠኝነት የኢትዮጵያን የማንሰራራት ዘመን ሆነ ከፍቷን በሚመጥን መልኩ ዝግጁ ሆኖ እናገኘዋለን። በታማኝነትና ሀገራችንን በፍቅር በመውደድ እና ለሀገራችን ሁሉንም ነገር መስዋዕት በመሆን ነው። ይህንን ነገር ልናደርግ የምንችለው የኔ አስተዋጽኦ የሚሆነው በማንኛውም ግዳጅ የላልቃ ውጤት መስጠት ነውና፣ ከኔ የሚጠበቀው ማንኛውንም ነገሮች በማድረግ ለሀገሬ አስተዋጽኦ አደርጋለሁ። ለየትኛውም ነገር ዝግጁ ነኝ። ለሀገሩ ውድ ሕይወቱን መስዋዕት ለማድረግ ቁርጠኛ የሆነው የሀገር መከላከያ ሰራዊት የኢትዮጵያን ከፍታ በሚያረጋግጥ መልኩ ራሱን አዘምኖና የከፍታዋ ማሳያ ራሱ ሆኖም ይገኛል። በኢኮኖሚው መስክ የጀመረችውን መስፈንጠርንም ሊያግዝ በሚችል መልኩ ራሱን ከማደራጀት ባለፈ በአካባቢው ያሉ የኢትዮጵያ ጠላቶችን በመመከትና አደብ በማስገዛትም የኢኮኖሚ እድገት ግስጋሴዋ ዋስትና ሆኗል ነገ ይቀራሉ። እቺ ሀገር ነገ ትሻገራለች። ቅድም ያልኩት የደህንነት ታሪክ ታሪክ ሆኖ ይቀራል። የሚቀጥለው ትውልድ የተሻለ ሀገር ይረከባል። የተሻለ ኢኮኖሚ እድገት፣ ፖለቲካ ያላት ሀገር እናስረክባለን። ስለዚህ እንደ መከላከያ ደግሞ ይሄን ማጽናት ነው ትልቁ የሰራዊቱ ግዳጅ፣ ይሄን ነው።